ጤና ይስጥልኝ! የተከበራችሁና የተወደዳችሁ የኢትዮኒስ ቤተሰቦች ሰላምታችን በያላችሁበት ይድረስ። እናው አዳዲስ እና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ እየጋበዝን በቅድሚያ ዋናዋና ዜናዎችን አስቀድመን እነግራችኋለን። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በፋኖ ኃይሎች ከበባ ውስጥ በሚገኙት ወልዲያና ደሴ ከተሞች አገዛዙ ዛሬ ሜካናይዝድ ጦሩና አየር ኃይሉን እያጠናከረ መሆኑ ሲታወቅ፣ የፋኖ ኃይሎች በኩላቸው ዛሬም ስትራቴጂካዊ ከተሞችን ተቆጣጥረናል ሲሉ አስታውቋል። በሌላ በኩል አገዛዙ በፋኖ የደረሰበትን ወታደራዊ ኪሳራ ሻዕቢያና ህዋት እጃቸው አለበት ሲል በሚዲያ ሰራዊቱ ከሷል። በዝርዝር የምንመለከተው ነው። በቡታጅራ ከተማ ትናንት የተቀሰቀሰው አመፅ ዛሬም ተጠናክሮ ቀጥሏል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ ወጣቶች ያካባቢው የብልጽግና ግዛዝን እያወገዙ በከተማዋ ከፍተኛ ተቃውሞ እያደረጉ ይገኛሉም ለምን የሚለውን በዝርዝር ናያለን። የአሰብ ወደ ጥያቄን ትክክል እንዳልሆነ ለመቀላመድ ሞከር ሞክር በአንዳነት ነው አለ የብልጽግና መከላከያ ሚኒስቴር። የብልጽግና መንግስት መከላከያ ሚኒስቴር በይፋ የፌስቡክ ገጹ ላይ የአሰብና የቀይ ባሕር ጥያቄ ትክክል እንዳልሆነ መቀላመድ በአንዳነት ነው ሲል በመላው ዜጎች ላይ ክስ አቅርቧል። በዝርዝር እናየዋለን። ሩሲያ የአውሮፓ ህብረት ወይም የኔቶ አባላትን የማጥቃት ፍላጎት እንደሌላ ሰርጌ ላብሮቭ ይፋ አድርገዋል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ አገራቸው የአውሮፓ ህብረትን ወይም የኔቶ አባላትን የማጥቃት ፍላጎት የላትም ብለዋል። የተባበሩት መንግስታት ድርጅት ማዕቀብ የተመለሰባት ኢራን ውጥረቶች እንዳታባብስ ሶስት የአውሮፓ ሀገራት አሳሰቡም። የተባበሩት መንግስታት ድርጅት አንስቶት የነበረውን ማዕቀብ በድጋሚ መመለሱን ተከትሎም ኢራን ውጥረቱ እንዳታባብስና ድርድር እንድትቀጥል ዩናይትድ ኪንግደም ፈረንሳይና ጀርመን ጥሪ አቅርበዋል። አብራችሁን ስትቆዩ እነዚህና ይሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በፋኖ ኃይሎች ክበባ ውስጥ የሚገኙ ወልዲያና ደሴ ከተሞች አገዛዙ ዛሬም መካናይዝድ ጦሩና አየር ኃይሉን እያጠናከረ መሆኑ እየተሰማ ሲሆን የፋኖ ኃይሎቹ በኩላቸው ዛሬም ስትራቴጂካዊ ከተሞችን ተቆጣጥረናል ሲሉ አስታውቀዋል። በሌላ በኩል አገዛዙ በፋኖ የደረሰበትን ወታደራዊ ኪሳራ ሻቢያና ህወሓት እጃቸው አለበት ሲል በሚዲያ ሰራዊቱ ከሷል። በክሉ በተለይም ወሎ ቀጠና የፋኖ ኃይሎች በአገዛዝ ጦር ላይ የከፈቱት የተቀናጀ ማጥቃት ውጊያ ዛሬም ለአምስተኛ ቀን ቀጥሏል። የአብይ አህመድ አገዛዝ በኩሉ በፋኖ ኃይሎች ቁጥጥር ስር የገቡ ከተሞችን መልሶ ለመቆጣጠር በሜካናይዝድና በአየር ኃይል የታገዘ ከፍተኛ ወታደራዊ እንቅስቃሴ እያደረገ እንደሚገኘ ኢትዮ ኒውስ የመረጃ ምንጮች አረጋግጠዋል። በሰሜን ወሎ ዞን ውልዲያ ከተማ ዛሬ ውጊያ ጋብ ያለ ሲሆን፣ ወታደራዊ ውጥረቱ ግን ከፍተኛ ነው ሲሉ ነዋሪዎች ተናግረዋል። በከተማዋ መሀል ጭምር አገዛዙ ብረት ለበስ ተሽከርካሪዎችን በመጠቀም ከፍተኛ እንቅስቃሴ እያደረገ ነው የተባሉት ነዋሪዎቹም የሄሊኮፕተርና የድሮን ቅኝቱም ተጠናክሮ ቀጥሏል ብለዋል። በወልዲያ ከተማ ባህራ ወደ አፋር ከሚያስወጣው መስመር በስተቀር ሁሉም መግቢያ መውጫ በፋኖ ኃይሎች ቁጥጥር ስርና ከበባ ውስጥ መሆኑን የኢትዮኒስ የመረጃ ምንጮችም አረጋግጠዋል። በዚህም ከወልዲያ ወደ ጋሸና ላሊበላ፣ ከወልዲያ ወደ ድላንታ ወገል ጤና እንዲሁም ከወልዲያ ወደ መርሳ ደሴ የመውጫ በሮች በፋኖ ኃይሎች ተይዘዋል። የትራንስፖርት እንቅስቃሴም የለም ሲሉ ነው የመረጃ ምንጮቻችን የተናገሩት። ያገዛዙ ጦሩ በኩሉ ባህራ አፋር መስመር ዛሬም ድረስ የኮማንዶና መደበኛ ሰራዊት በብረት ለበስ ተሽከርካሪዎች ታጅቦ ወደ ወልዲያ ከተማ ማስገባት ቀጥሏል ሲሉ ነዋሪዎች አመላክቷል። በትላንትና ዕለት ተከታታይ የድሮን ጥቃቶችን በመፈጸም በንጹሃን ላይ ከፍተኛ ጉዳት ያረሰው አገዛዙ ዛሬ ከጠዋት ጀምሮ ተከታታይ የድሮን ቅኝት እያደረገ ይገኛልም ተብሏል። በትላንትና እለት በጉባላፍቶ በጤና ጣቢያ ላይ በአገዛዙ በተፈጸመ የድሮን ጥቃት ሶስት የአንድ ቤተሰብ አባላት የሆኑ ታካሚና አስታማሚዎች ሲገደሉ የጤና ባለሙያ ጨምሮ ሌሎች ሰዎች መቁሰላቸውን ለማረጋገጥ ተችሏል። በጉባላፍቶ ጤና ጣቢያ ከተፈጸሙ ጥቃት በተጨማሪ ጦጣ መንደር፣ ቃሊምበር እናም ጥቁር ውሃ አካባቢዎች የድሮን ጥቃቶች ተፈጽመው ጉዳት መረሱን የትዩንስ የመረጃ ምንጮች ተናግረዋል። በዛሬው እለትም በላስታ ላሊበላ ቀጠና ገነት ማርያም ቤተክርስቲያን ቅጥር ግቢ ውስጥ የድሮን ጥቃት መፈጸሙን የፋኑ የመረጃ ምንጮች ይፋ አድርገዋል። በሰሜን ወሎ ዞን ወልዲያ ከተማ ካለው የፋኑ ኃይሎች የተጠናከረ ከባብ በተጨማሪ ከደሴ ወደ ወልዲያ ባለው ዋና መንገድ የሚገኙት መርሳ ውርጌሳና ሌሎች ከተሞች የፋኖ ቁጥጥር ስር መሆናቸውን አገዛዙ ከደሴ ወልዲያ ያለውን ኃይሉን ተቆርጧል ሲል የፋኖ ምስራቅ አማራ ቀጠና ምን ሳኒ ሊክዝ አመራር ለኢትዮ ኒስት አረጋግጧል። የፋኖ አመራሩ ደሴ ከተማ በክበባችን ስር ናት፣ ዙሪያ ወረዳዋ ላይ የሚኒሻ አዛዥን ጨምሮ አገዛዙ ብዙ ኃይሉን አጥቷል፣ ደሴ ከተማን ለመቆጣጠር የሚያስችሉ ገዢዎች አካባቢዎችን ይዘናል ሲልም ነው ለኢትዮኒስት የተናገረው። በተመሳሳይ በምዕራብ ወሎ ቀጠና የተለያዩ አካባቢዎች ዛሬ ከንጋት ጀምሮ ከባድ ውጊያ መቀጠሉን የፋኖ የመረጃ ምንጮች ተናግረዋል። በተለይም በመካነ ሰላም አማራ ሳይንት ጓሜዳና እዋ አካባቢ እንዲሁም በገነት ከተማ ከጠዋት ጀምሮ ከፍተኛ ውጊያ መቀጠሉ መቆጣጠሩን የታወቀው አገዛዙ ባለፉት ቀናት ተሸንፎ የለቃቸው ከተሞች መልሶ ለመቆጣጠር ኃይሉን አጠናክሮ ውጊያ መክፈቱ የተናገሩት የገነት የከተማ የመረጃ ምንጫዎች፣ በተለይም መካነ ሰላም ከተማ ፋኖ መያዟን አገዛዙ አስደንግጦታል ብለዋል። በመካነ ሰላም ከተማ ከንጋት ጀምሮ ውጊያ መቀጠሉ ለማወቅ የተቻለ ሲሆን የአካባቢው የብልጽግና አገዛዞች ከተማዋ በፋኖ ኃይሎች ቁጥጥር ስር መግባቷን በማመን መልሰን እየተቆጣጠርናት ነው ሲሉ አስታውቀዋል። በተያያዘን በክሉ ሰሜን ሸዋ ዞን ሞጃና ወደራ ወረዳም ስትራቴጂካዊ የሆኑ ሳሲት ከተማ መቆጣጠራቸውን የፋኖ ኃይሎች አስታውቋል። በተያያዘም በክልሉ ሰሜን ሸዋ ዞን ሞጃና ወደራ ወረዳ ስትራቴጂካዊ የሆነችውን ሳሲት ከተማን መቆጣጠራቸውን የፋኖ ኃይሎች አስታውቋል። የፋኖ ኃይሎች ወደ ደብረ ብርሃንና ሌሎች አካባቢዎች ለሚደረግ ወታደራዊ እንቅስቃሴ ስትራቴጂካዊ ናት የተባለችውን ሳሲት ከተማን የተቆጣጠሩት ዛሬ ከኩለ ሌሊት ጀምሮ በከፍተኛ የተቀናጀ የማጥቃት ውጊያ መሆኑን አፋድ ሸዋ ጠቅላይ ግዛት አስታውቋል። በከተማ የነበረው የአገዛዙ አየር ወለድና ኮማንዶ ጦር እንዲሁም የአድማብተናና ሚንሻ ኃይል ከሳሲት ከተማ በመልቀቅ ወደ ሰላ ድንጋይ መሸሹን ነው ለማወቅ የተቻለው። በሌላ በኩል አገዛዙ በፋኖ የደረሰበትን ወታደራዊ ኪሳራ ሻቢያና ና ህዋት እጃቸው አለበት ሲል በሚዲያ ሰራዊቱ በኩል ከሷል። አገዛዙ በተለይም ባለፉት አምስት ቀናት በወሎ ቀጠና ና በፋኖ ኃይሎች በተፈጸመበት የተቀናጀ ማጥቃት ከፍተኛ ወታደራዊ ፖለቲካዊ ሽንፈት እየደረሰበት ሲሆን አገዛዙ ይህንን ሽንፈት የገጠመው ሻቢያና ና ህዋት በውጊያውት ስለተሳተፉ ነው በሚል በሚዲያ ሰራዊቱ በኩል እያስተጋባ እንደሚገኝ ታውቋል። በዚህም በትላንትና ሁለት ወልዲያ ከተማ በተደረገው አገዛዝ ጦርና የፋኑ አይሎች ውጊያ ላይ የሻቢያና ህዋት ተዋጊዎች ተያዙ መሳሪያቸውም ተማረከ በሚል በደጋፊዎቹ የማህበራዊ ሚዲያ ተጠቃሚዎች በኩል አስተኛ መረጃ ማሰራጨቱን ቀጥሏል። ሆኖም የአገዛዝ ሰዎችን ጉዳይ ለማራገብ የተጠቀሟቸው ምስሎች ሰሜን ወሎ ግዳን ወረዳ ወንዳች ና ሙጃ ላይ የፋኑ አይሎች ከአገዛዝ ጦር የማርኳቸው የመሳሪያ ምስሎች መሆናቸውን ኢትዮኒውስ ባደረገችው ማጣራት አረጋግጣለች። ከዚህ አገዛዙን በ ከዚህ በዚህም አገዛዙ ፋኖ ኃይሎች የደረሰበትን ወታደራዊና ፖለቲካዊ ኪሳራ ውጫዊ ከማድረግ ጋር በተያያዘ ብልጽግና ከነ ጀምሮ ለዲፕሎማሲያዊ ማህበረሰቡና ሚዲያዎች ህወሓት የፕሪቶሪያውን ስምምነት አፍርሶ እየወጋይ ነው፣ ኤርትራም ከፋኖ ጋር ተሰልፋለች የሚል የማሳወቅና የመቀስቀስ ስራ እንዲሰራ መወሰኑን የመረጃ ምንጮች ጠቁመዋል። አገዛዙ በወሎ የተከፈተበትን መጠነ ሰፊ የማጥቃት ውጊያ ተከትሎ ወደ አሰብ ለመዝመት በሚል እያዘጋጀ ነው የተባለው የሜካናይዝድ እዝ ወደ አማራ ክልል ወሎ ቀጠና እያስገባ እንደሚገኝም ወልዲያ የሚገኙ የ ኢንሹራንስ የመረጃ ምንጮች ጨምሮ አረጋግጠዋል። በቡታጅራ ከተማ ትላንት የተቀሰቀሰው አመፅ ዛሬም ተጠናክሮ ቀጥሏል። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጅራ ከተማ ወጣቶች አካባቢ የብልጽግና አገዛዝን እያወገዙ በከተማ ከፍተኛ ተቃውሞ እያደረጉ ይገኛሉ። የብልጽግና አገዛዝ የዝን ፍላጎት የማያከብርና በራሱ በአንባገነንነት በርካታ ውሳኔዎችን የሚያሳልፍ ቢሆንም በቡታጅራ ተመሳይ ውሳኔ ያሳለፈ ሲሆን ውሳኔው ግን ከፍተኛ ተቃውሞ ከነዋሪዎችና ከወጣቶች ገጥሞታል። ወጣቶቹ በተለይም ተቃውሟቸውን ብልጽግና ሌባ ነው ማለት እያሰሙ የቀጠሉ ሲሆን፣ ጎዳናዎች ተዘግተዋል። በከተማ ያሉ አገልግሎ ተቋማትም ጥቃት ተከፍቶባቸዋል ተብሏል። የችግሩ መነሻ አገዛዙ በህዝቡ ባህል፣ እምነት ላይ ያሳለፈው ውሳኔ ሲሆን ከትላንት መስከረም 17 2018 ጀምሮ በቡታጅራ ከተማ የተቀሰቀሰው ግጭት ከፍተኛ ነው ተብሏል። የግጭቱ ምክንያት ነው ተብሎ ለዘመናት ጠቀሰው በመስቃን ወረዳ እምቦር ቀበሌ ስር ይተዳደር ነበር የተባለ የስናኖን ሴራ ባህላዊ ስርዓት የብልጽግና አገዛዝ የዞኑ አመራሮች ስናኖ ሴራ የእምቦር ቀበሌ አይደለም የዶቢ ቀበሌ ነው ብለው ወስነው ቀስቀሳ ማድረጋቸውና በአዳራሽ ተቀምጠው ለማክበር ምን በመወሰናቸው ነው ተብሏል። ይህ ባህላዊ ስርዓት ከቀበሌ ነጥቆ ወደ ቀበሌ የሰጥቻለሁ ያለው የብልጽግና አገዛዝ ከውሳኔ በተጨማሪ በወረዳ ዋና ከተማ ቡታጀራ ሴራና አዳራሽ ላይ ልዩ ዝግጅት በማዘጋጀት የተነሳ ነው የተባለው። ይህን ተከትሎ አሁን ላይ የአካባቢ ሽማግሌዎችና ወጣቶች ጥያቄያቸውን ቢያቀርቡ አገዛዙ ሊመልስላቸው ባለመቻሉ ወደ አመፅ ገብተዋል ተብሏል። ሁሉም የህዝብ ሴቶችና ባህሎችን ለግጭት ለጦርነትና ለመለያየት የሚጠቀሙ የብልጽግና አገዛዝ በጉራጌ ህዝብ መካከል የፈጠረውን የተጠና ግጭትና ልዩነት ባለፉት አምስት ዓመታት አስቀጥሏን ያሉት ነዋሪዎቹም አሁን ደግሞ ወደ ወረዳና ቀበሌ አውርዶ ሌላ ግጭት ፈጥሯል ማለት ነዋሪዎቹ ለኢትዮኒስ ተናግረዋል። በተለይም ከቡታ ጅራ አስተያየታቸው ለኢትዮኒስ የተናገሩ ነዋሪዎች በተደጋጋሚ የመስቃን ወጣቶችና ሽማግሌዎች ይልክ አይደለም ባህል የማጥፋት ተልኮ ነው ብለው ጠየቁ። ነገር ግን አመራሮቹ ሊሰሙ አልፈለጉም። በዚህም ወጣቶች ትላንት ምሽት መስከረም 17 2018 ጀምሮ በቡታጅራ ከተማ ወደ አደባባይ ወጣው የተቃውሞ አመፅ ማስነሳታቸውን ይፋ አድርገዋል። በዚህም የብረት ፈታ ነው በተባለው ተቃውሞ ከመንግስት ተቋማት ተጨማሪ በከተማ ሆቴሎች መኪናዎችና መገልገያ ንብረቶች ላይ ጉዳት ደርሷን ያሉት ነዋሪዎቹም የተቀሰቀሰው አመፅ ይህ ዜና እስከተጠናከረበት ሰዓት ድረስ የቀጠለ ሲሆን በከተማ መደበኛ እንቅስቃሴ ተስተጓጉሏል ብለዋል። መንገዶችን በወጣቱ ተዘግተዋል ነው የተባለው። ወጣቶቹ በመንገዶቹ ላይ ድንጋይ በመደርደር እሳት በመለኮስና እንቅስቃሴዎችን ሙሉ ለሙሉ አስቁመዋል የተባለ ሲሆን ችግሩን የፈጠረው አገዛዙ በወጣቶች ላይ ተኩስ ይከፍታል በሚል ግን ነዋሪዎች ስጋት አለን ሲሉ ጨምረው ተናግረዋል። የአሰብ ወደብ ጥያቄ ትክክል እንዳልሆነ ለመቀላመድ መደብ መሞከር በአንዳነት ነዋል የብልጽግና አገዛዝ። የብልጽግና መንግስት መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና ቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ በአንዳነት ነው ሲል ህዝቡን ተሳድቧል። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 2018 ዓ ም ወደና ፈቅደን ስለምንሞትላት ለኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፍረው በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከሶስት 3 አስርት ዓመታት በላይ የኢትዮጵያን ህመም ሆኖ የታላቅ አገርነቷ ክብር አሳንሷ የጂኦ ፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷል ማለት ጽፏል። ኢትዮጵያ ብሔራዊ ጥቅሟን ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት ታዲያም የኢትዮጵያ ወታደሮች የቀይ ባሕርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ብሏል። የመከላከያ ሚኒስቴር በይፋ የገጹ ላይ ባሰፈረው በዚህ መልእክቱ ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውን መስዋዕትነት ለመክፈል ለሰከንድ እንደማያቀማማ እወቁልኝ ብሏል። ይህ ጽሑፍ በመከላከያ ሚኒስቴር ገጽ የወጣ ሲሆን ሰራዊቱ ግን በአሁኑ ሰዓት በሀገር ውስጥ ባሉ ጦርነቶች የራሱ ዜጎች የሚገድል የሚደፍርና የሚያሳድድ ከተሞችና መሰረተ ልማቶችን ትምህርት ቤቶችና ጤና ጣቢያዎችን የሚያፈርስና የሚመዘብር ሆኖ ቀጥሏል። ሕዝብ በሚገለገልባቸው ሆስፒታሎች እየገባ ድሮን የሚጥል አልፎም ተርፎ መድኃኒቶችና ፋብሪካዎችን የሚያወድም ከዛም በተረፈ ንጹሐን ዜጎችን የሚገድለው አገዛዙ መከላከያ ሰራዊቱ አሁን ወደ አሰብ ለመዝመት ምንም የማያቅማማ መሆኑ ይታወቃል ብሏል። ጳጉሜ አራት ቀን 2017 ዓ.ም የተመረቀው የህዳሴ ግድብን በመጥቀስ የቀይ ባህር ጉዳይ እውን የማይሆንበት ምክንያት እንደሌለ እንደሌለበት እናምናለን ያለው መከላከያ ሰራዊቱ በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄ በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጭ አንዳች የሚያነሳ መንከዩ ሊኖሩ አይችልም ሲል መከላከያ ሚኒስቴር ማንን እንደሆነ ባይታወቅም በግልጽ ዘልፏል። በጠቅላይ ሚኒስትር አብይ አህመድ የህዳሴ ግድብ መጠናቀቅ አስመልክቶ በብሔራዊ ቴሌቪዥን በተላለፈው ውይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ የነበረ እንደሆነ ጠቅሰው ስህተቱ ነገ ይታረማል ማለት ቀኑ አጭር ነው ሲሉ ተደምጦ ነበር። አብይ አህመድ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበረ። ቀይ ባህር የዛሬ 30 ዓመት የትላንት ታሪክ ነው፣ የተፈጠረ ስህተት ነው፣ ትላንት ነው። ነገ ይታረማል፤ ብዙ ከባድ አይደለም በማለት ጉዳዩን አቃለው አቅርቦ ነበር። አብይ አህመድ ጳጉሜ 4 2017 በተመረቀ የዳሴ ግድብ ግንባታ ዙሪያ ባደረጉት ውይይት ላይ የሺህ ዓመታት የአባይ ታሪክ እንደተቀየረ ሁሉ ኢትዮጵያ የባህር በር ያጣችበት ሁኔታ አስተካክላን ሲሉ ተናግረው ነበር። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች እንዲሁም ማድረግ ሰጠች በሚል በዓለም ለመናኘት የተሞከረው ዜና ትኩረት ያጣባት ቢሆንም ይህን አስመልክቶ ለኢትዮጵያ ዜና አገልግሎት ለሀገር ውስጥ ነዋሪዎችና ለካድሬዎቹ በተሰጠ አጠቃላይ ማብራሪያ ቃል አቀባይ ብርጋዴ ጄኔራል ጌትነት ሰራዊቱ እንደ ውሃ የመጠቀም መብትና የወደብ ጥያቄ ያለው ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂ ተዘጋጅቷል ማለት ለውጊያ መዘጋጀቱን ተናግረው ነበር። ኤርትራ ነፃነቷ ስታገኝ በቀይ ባህር የተነጠለች ኢትዮጵያ ከጥቂት ዓመታት በፊት በጠቅላይ ሚኒስትር አብይ አህመድ በቀይ ባህር በኩል የባህር በር ማግኘት ፍላጎት እንዳላት ይፋ ካረጉ በኋላ በኤርትራ በኩል ግልጽ ስጋት ፈጥሯል። አብይ አህመድ ስለ ባህር በርና ስለ ወደብ ያሳዩት ፍላጎት እና ያደርጓቸው ንግሮች የኤርትራ ባለስልጣናትን አላስደሰቱም። በሰሜን ኢትዮጵያ ጦርነት ወቅት ጦሮቻቸውን በጋር ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የተቀዛቀዘው የፕሪቶሪያ ስምምነት መፈረም ተከትሎ ቢሆንም ከዛ በኋላ ግን ዋነኛ የቀውስ ምንጭ የሆነው የባህር በር ለኢትዮጵያ የህልውና ጉዳይ ነው ብሎ አብይ አህመድ መናገሩን ተከትሎ ነው። በዚያም በኋላ ኤርትራ ከህዳሴ ግድብ ጋር በተያያዘ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ወጥሮት ተባብሶ ቀጥሏል። ከዚህ ቀደም የባህር በር ጉዳይ የለውና ጉዳይን ያሉት አብይ አህመድ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ደግሞ በተቃራኒ ይናገራሉ። ታዲያ ህልውና የሚከበረው አንዱ መንገድ ውጊያ ቢሆንም አብይ አህመድ ግን አንዋጋም እያሉ ቢናገሩም፣ ጠቅላይ ሚኒስትሩን በርካቶች የሚያውቋቸው ሰዎች በተቃራኒው እንረዳቸዋለን፣ ውጊያ ሊቀሰቅስ ነው ማለት አሁንም ቢሆን እየተናገሩባቸው ይገኛሉ። ኤርትራ ግን ከዚህ በተቃራኒ በጥባጫርነት ኢትዮጵያን የሆነ የሚችል ሲሆን ፕሬዚዳንት ኢሳያስ ሉዓላዊ የባህር በር የማግኘት የሚለው ትኩረት መሳቢያ ሌላ ጂኦ ፖለቲካዊ ገጽታ ነው ያሉት፣ ሲሆን ከዚህ ግድ የለሽ ጀብደኝነት ጀርባ ሌሎች ኃይሎች አሉ በማለት አብይ አህመድ በራሱ አይጓዝ ሚችሉ ከሰው ነበርም ሩሲያ የአውሮፓ ህብረትን ወይም የኔቶ አባላትን የማጥቃት ፍላጎት የለኝም ማለችም። የሩሲያ ውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ሀገራቸው የአውሮፓ ህብረትን ወይም የኔቶ አባል ሀገራትን የማጥቃት ፍላጎት የላትም ብለዋል። ሆኖም ወደ ሞስኮ የሚቃጣ ማንኛውም ጥቃት ወሳኛውን አጸፋ እንደሚሰጠው ሚኒስቴሩ በይፋ አስጠንቀዋል። ሚኒስቴሩ ቅዳሜ ዕለት በተባበሩት መንግስታት አጠቃላይ ጉባኤ ላይ ባደረጉት ንግግር ምዕራባውያን ሀገራት በሩሲያ ላይ የሚሰነዝሩት ማስፈራሪያ እየጨመረና እየተለመደ መጥቷል ብለዋል። ላቭሮቭ በንግግራቸው እስራኤልን ጠቅሰው ሩሲያ ሀማስ መስከረም 26 2016 ዓ የምትፈጸመውን ጥቃት ብታዋግዘም ዌስት ባንክን ለመጠቅለል እንዲሁም በጋዛ ፍልስጤማውያን ላይ የምትፈጽመውን የጭካኔ ግድያ ምንም ማስተባበያ የለውም ብለዋል። እስራኤል ግን በጋዛ የምታካሄደው ዘመቻ ሐማስን ለማሸነፍ ነው ማለት እውነተኛና ሚዛናዊ ለማድረግ እየጣረች ነው። የሀማስ ጤና ሚኒስቴር እስራኤል በጋዛ ወታደራዊ ዘመቻ ከጀመረችበት ጊዜ አንስቶ ቢያንስ 65926 ሰዎች መገረላቸውን ይፋ አድርጓል። ላቭሮቭ እስራኤል በመካከለኛው ምስራቅ በሚገኙ ሌሎች ሀገራት ላይ የፈጸመቻቸው ጥቃቶችንም በይፋ ተችተዋል። እስራኤል በኳታርና በሌሎች የመካከለኛው ምስራቅ አገራት ላይ የፈጸመቻቸው የአየር ድብደባዎች ሐማስን የማጥፋት ዘመቻ አካል ነው ስትል ትገልጻለች። ላቭሮቭ ሩሲያና ቻይና ዓርብ ዕለት ኢራን ላይ ዳግም የተጣለውን ማዕቀብ እንዲዘገይ እያደረጉት ሙከራ ከከሸፈም ወዲህ ምዕራባውያን የዲፕሎማሲ ጥረት አስተጓግሏል ሲሉ ተችቷል። የሩሲያ ውጭ ጉዳይ ሚኒስትር እርምጃው ህገወጥ ነውን ብለውታል። ኢራን ላይ የተጣለው ማዕቀብ ከውድ ጀምሮ ተግባራዊ መሆን ይጀምራል። ላቭሮቭ በአውሮፓ ያለውን ውጥረት በተመለከተ ሲናገሩ ሩሲያ ላይ የኃይል እርምጃ ለመውሰድ የሚደረገው ማስፈራራት የሰሜን ጦር ቃልኪዳን ድርጅት ኔቶ አባል ሀገራትና የአውሮፓ ህብረት ጥቃት ለመሰንዘር የሚያሰሙት እቅድና ዛቻ በጣም እየተለመደና እየጨመረ መጥቷል። ፕሬዚዳንት ፑቲን በተደጋጋሚ እንደዚህ አይነት ጠባጫሪነቶችን ውድቅ ሲያደርጉ ቆይተዋል ብሏል። ሩሲያ እንዲህ አይነት ፍላጎት አልነበራትም አይኖራትም፣ ነገር ግን በአገሬ ላይ የሚፈጸም ማንኛውም ጥቃት ወሳኝ የሆነ የአጸፋ ምላሽ ጠብቋል ተብሏል። ዴንማርክ የሩሲያ ድሮኖች የአየር ክልሏን ጥሰው ገብተዋል ስትል ያቀረበችው ክስ ሞስኮ ውድቅ አድርገዋለች። ዴንማርክ የተፈጠረውን ክስተት የባለሙያዎች ተግባር ይመስላል ያለች ቢሆንም የሩሲያ ተሳትፎ ግን ስለመኖሩ ምንም የሚያሳይ ነገር ችግር አልተረጋገጠበትም። ታዲያ ኔቶ በበኩሉ በሚፈጸምበት ወታደራዊ ጥሰት ለመመከት ሁሉንም አስፈላጊ የሆኑ ወታደራዊና ወታደራዊ ያልሆኑ መንገዶች እንደሚጠቀም የገለጸ ቢሆንም ሩሲያ ግን ኔቶ አባል ሀገራትና የአውሮፓ ህብረት አባል ሀገራትን ለማጥቃት ምንም ፍላጎት የለኝም ስትል በተባበሩት መንግስታት ድርጅት በኩል አስታውቃለችም። የተባበሩት መንግስታት ድርጅት ማዕቀብ የጣለባት እና የተመለሰባት ኢራን ወጥረቶቿ እንዳታባብስ ሶስት የአውሮፓ ሀገራት አሳስቧት። የተባበሩት መንግስታት አንስቶት የነበረውን ማዕቀብ በድጋሚ የመመለሱን ተከትሎ ኢራን ውጥረቶች እንዳታባብ ስነርድር እንድትቀጥል ብሪታንያ ፈረንሳይና ጀርመን ጥሪ አቅርቧል። በኢራን ላይ ማዕቀቡ ድጋሚ የጣሉት ሶስቱ ሀገራት ኢራን ከኒውክለር ኃይሏ ጋር ተያይዞ ባለው ውጥረት ምክንያትና ለዚህም ትብብር ባለማሳየቷ ማዕቀቡን ከመመለስ ውጭ ምንም ምርጫ እንዳልነበራቸውና ና የመጨረሻ አማራጫቸው እንደሆነም ገልጸዋል። ሀገራቱ በጋራ ባወጡት መግለጫ ኢራን ውጥረቱን ከሚያባብስ ድርጊት እንድታቀብ እናሳስባለን ያሉ ሲሆን የተባበሩት መንግስታት ድርጅት ማዕቀብ እንደገና መመለስ የዲፕሎማሲ ጥረት ማብቂያ አይደለም ብሏል። ባለፈው ሳምንት የኢራን ፕሬዚዳንት ማሱድ ፔዜሽኪያን ሀገራቸው ሀገራችን የኒውክሊየር የጦር መሳሪያ የማበልጸግ ፍላጎት እንዳልነበራት ገልጸዋል። ዓለም አቀፍ ማዕቀብ እንደገና መመለሱ ፍትሐዊ ያልሆነ አድሏዊና ህገ ወጥ ነው ሲሉ አውግዘውታል። ተመድ ቅዳሜ ዕለት በአካሄደው ጉባኤ በኢራን የኒውክሊየር ፕሮግራም ላይ ጉር ሲሆን የዓለም አቀፍ ስምምነት መደረሱ ተከትሎ ከአስርት ዓመታት በፊት አንስቶት የነበረውን የኢኮኖሚና የጦር ማዕቀብ ዳግም መልሷል። እንደ አውሮፓውያን አቆጣጠር 2016 ኢራን እንድታቆም የተደረገውም የኒውክሊየር እንቅስቃሴዋን እንደገና አጠናክራለችው የሚል አሜሪካ ከስምምነቱ ወጥታለች። ዶናልድ ትራምፕ በመጀመሪያዊ ስልጣን ዘመናቸው በቀድሞ የአሜሪካ ፕሬዚዳንት ባራክ ኦባማ አስተዳድሩ ወቅት የደረሰው የጋራ ስምነት ጉድለት አለበት ሲሉ በመተቸት ነበር አገራቸው ከስምነቱ እንድትወጣ ያደረጉትም። በዚህ ሳምንት መጀመሪያም ላይ ከተባበሩት መንግስታት ጠቅላላ ጉባኤ ጎን ለጎን በሶስቱ ሀገራት በኢራን መካከል ውይይት ቢደረግ ማዕቀቡ ሊዘገይ የሚችልበት ስምነት ላይ መረሳ ሳይቻል ቀርቷል። ይህ ሶስት መባል የሚጠሩት ሶስቱ የአውሮፓ ሀገራት የውጭ ጉዳይ ሚኒስትሮች እውር በጋራ ጋራ በሰጡት መግለጫ ላይ ኢራን በተደጋጋሚ የገባችውን ስምነት ከጣሰች በኋላ ሀገራቱ ምንም ምርጫ እንዳልነበራቸውና ወደ ማምራታቸውን ገልጿል። ማለት ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የትዮን ስቤስ መረጃዎቻችን እንደዚህ ነበሩ። መልካም ጊዜ